አሁና በክፋቷ ልክ ነገር ስትበላ እንግድህ ፈጣሪ አንዳንድ ጊዜ እየስራቸውን ይሰጣል ለመጥፎ ሰዎች። ውሎ ሳያድር አሀና ፍቅርን ደብድባው ስለነበረ ደውላ ስልኩ ላይ ሰው ደበደበኝ እያልክ አውራ አሉ ስትለው ስላትም ጓደኛ አለችው ከዛ እሱም እንደ እንደ ተጫወትሽብኝ አለቅሽም እገልሻለሁ እያለ ሲዝትባት መኪና መስመር ጠልቅ ብላ መኪና ገጫት ዜማይ እንግዲህ አሁን ከነ ሄኖክ ጋር በጣም ደስ በሚል ሁኔታ እየኖረች ትገኛለች ባለፈው የቀጠሯት ጽዳት ትሆኛለሽ ብለው አንድ ሽማግሌ ነበሩ የቤት እመቤት ትሆኛለሽ አሏትም እዛ ስራ ለመሄድ ግን ሌላ ስራ ይፈለግልሻል አንቺን የመሰለማ ጽዳት ስራ ላይ አይሳተፍም ብለዋት ነበረ። ዜማይም ጠዋት ከእንቅልፏ ተነስታ ወደ እነዛ ስራ ቦታ ልትሄድ ስትል እንግዲህ ማርቲ የህኖክ እህት በጣም ደስ በሚል ሁኔታ እያብራራች ቁርስም ሰርታ አበላቻት ማለቴ ሰብስክራይብ ለመሰብሰብ እየሰከስኩ ነው እያለቻት ነበረ። ሌላኛው እንግዲህ ያሬዶ ከዜማዬ ጋር መታረቅ ይፈልጋል። እናም እንዲሁም ደግሞ ሶሲ እግቢ ወይም ደግሞ ሰፈር የመተህ ይቅርታ ካልጠየከኝ አለችው። ሶሲ ላለው ብሎ ዜማዊ አላት። እሱም እንዳጋጣሚ እዛ ሰፈር እንደሄደ የሶሲን ፍቅረኛ ሄኖክን አገኘው። የሰሞኗ አጋጣሚ ደግሞ በጣም ይገርማል አለው። ሊሆን ይችላል። እንዴት ነው ወንድሜ አለው። ደህና ነኝ አለ። ከተገናኘን አይቀር አንድ የምትረዳይ ነገር አለ አለው። እሺ ምን ልርዳህ የምችለው ከሆነ አለው። ከዜማዬ ጋር መታረቅ እፈልጋለሁ አለው። ሄኖክም ኡፉ ብሎ በረጅሙ ተነፈሰ። ምን ነው ተነፈስክ ሲለው ጊዜ መውሰድ ጊዜ ያስፈልገኛል አለ ከዛም ሀና ጋር ተቀጣጥሮ ነበረ ሀና ደወለችለት ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ ላይ ሰላማችሁ ይብዛል ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ የፍቅር ዜማ ቀጣይ ፓርት ይዘ መተናል ማለት ነው እንግዲህ ዜማዬ ከነ ሄኖክ ጋር በጣም ደስ የሚል ሁኔታ ላይ እየኖረች ትገኛለች። እና በተለይ ማርቴ የሄኖክ እህት እጅግ በጣም ደስ የምትልና የሰው ፍቅር ያላት ሰው የምትወድ ልጅ ናት። ዜማዬና ማርቴ በጣም ተግባብተዋል። እናም እያጽናናቻት እያበረታታቻትም ትገኛለች። ዜማዊ ለሙዚቃ ብላ ብትወጣም ብዙ ፈተናዎችን እያገኘችና እያጋጠማ ትገኛለች። አሁን እንግዲህ ዜማዊ አንድ ከዚህ ቀደም ጎዳና ላይ አድራ ነይ እንሂድ ብለው የወሰዱ አሽማግሌ ነበሩ። ለስራ ቀጥረዋት ይዛ ስራ የምትሄደውም ጽዳት ነበር። መጀመሪያ ላይ ግን አንቺን የመሰለ ልጅ ጽዳት አሰራም፣ ሌላ ስራ እንድፈልጉልሽ ከስተምሮቹን አናግራለሁ ብለዋት ነበር። እናም እሷም ቀጥታ ወደዛ ወደ ስራ ጠዋት ተነስታ ልትሄር ስትል በሙዚቃ ማፍቀሪያ አይገባህም እያለች ዘፈን ዘፈን አድርጋ ተነስታ ወደ ሳሎን ስትደ ማርቲ ምግብ ሰርታ ቆየቻት። ከዛም ይውልሽ ምን እየሰራሽ ነው? ቁርስ ሰርቼ እየሰከስኩ አለች። ምንድን ነው መሰከስ ማለት አለቻት። አይውልሽ ክራርዥና አለች ማለት። ከዛም ማርቲ ብዙ ነገሮችን ከቃኘች በኋላ አይውልሽ ስጋውንም ሽንኩርቱንም እየከተፍኩኝ ለወንድሜ ነው ላቸዋለሁ እና ሁለት መቶ ሺ ፈለወር አለኝ አለቻት። ምን አለች? ይህም ብላ ስታሳያት ይገርማል። እና ወንድምሽ አሁን ቁርስን ብላ ስትላትም እና የወንድምሽን ቁርስ አለቻት። እኔ በሱ አፈመስኩት እንጂ ፈመስኩኝ እንጂ በፍጹም የምሰራውን ምግብ ለሱ አንድ ቀን ማቅበሻው አላቅም። እኔ ምስኪን በፍቅር አፍቅሮ እየተንከራተተ ነው አለቻት። ከዛም አንዳንድ ነገር ካወራ በኋላ ስራ ቦታ ሊሄድ ነው አለች። እንግዲህ ያሬዶ አንድ ነገር ተገንዝቧል። በህልሙ ሀና እንደሆነች ህይወታቸውን የበጠበጠችው ተረድቷል። እናም በሌሊቱ ተነስቶ ሶፋ ላይ ሲተኛም እንቅልፍ አይወስደውም። አልጋ ላይም ሲተኛ እንቅልፍ አይወስደውም። በተቃራኒው ደግሞ ፍቅር ጭንቅላቱን ወደ ታች ዘቅዝቆ እግሩን ሶፋ ላይ አድርጎ ተኝቷል። ከዛም ምንድን ነው አንተ አንተ ፍቅር አለው። ከዛ ምን ነው ሲለው መውኛል በል አለ። ከዛም ዝም አለው። ከዛ ቀጠለና ያርዶ ቀጠርገኝ እንጂ አለው። እሺ ምንድን ነው? ሲለውም ብታይ በህልሜ አንተ በቃ ምንም ነገር ለእኔ ቦታ የለህም አለው። እንደምን ምን አረኩኝ አለ። ምን ሆነህ ነው አትለኝም? ሲለውም ከዚህ በላይ አልኩህ እኮ አለ፣ እና ሳቅ አለ። እባክህ በህልሜ አናቴ ለአምስት ፈላለጠው አለ። እነ ማናቸው የፈላለጡ አለው? ያሬዱ እንደ ይሄው የተመታሁት ነው ያማል አለው። አይዞ፣ አለ። ከዛ ልዳንማ ብቻ ይቼ ደንቆሮ እፈላልጣታለሁ አለ። ማና ደሞሳ አለው። ያሬዶ አይ ብሎ አስቀየሰው። ማለት ተሳስተ መሆን አለበት። አንተ በቃ አእምሮ ተቀወሰ ያልከኝ ነው አለው። ፍቅር እንደዛ ኮነው ያልከው ሲልም አስቀየሰው። እፈላልጣቸዋለሁ የደበደቡኝ ልዳንማ ብቻ አለው። እንደዛ ነው። አለ ከዛ ጠዋት ሲነጋ ቀጥታ እንግዲህ አሀና ጋር መገናኘት እንዳለበት አመነ። እስኪኛ የምንሞክረው አለ። ምንን ነው የሚሞክረው ያሬዶ? ከዛም ጠዋት በሱ ብሄ ለሀና ደወለላት። ሀና ተኝታ ፈራ ተየባ ያለች አነሳቸው። እህ ያሬዶ፣ ምኑን ነው በዚህ ሰዓት የደወልከው አለችው። ተገናኝተን እናውራ አላት በስልክ ማውራት አንችልም አለችው። አይ እሱም በአካል ቢሆን ይሻላል ሀላት እሺ በቃ ስወጣ ደውልልሃለሁ አለችው። እሻለም ከዛ እሱም እንግዲህ ቀጥታ ሶሲ ጋር ደወለላት። ሶሲ ደግሞ ሄሎ አለችው። ይቅርታ ዜማዬ እንዳስቀየምኩ አውቃለሁ ሀላት ሶፊ ሶሲ የመጨረሻ ተናደደች። ምን ዜማዬ ጭራሽ እኔን ዜማዬ ብላ ጆሮው ላይ ዘጋችበት። ያሬድ ሀሳቡ ሁሉ ዜማዬ ጋር ነው። ከዛም ተነገጠ ምንድን ምንድና ያደረግኩት አለ። አሳይሃለሁ አንተማ አትረባ አለች። ሌለኛው እንግዲህ በእሷ ቤት መጀመሪያ ላይ ምን ነበረ በጣም ከባድ ነበር እና ሄኖክን ልታናድር ነበር አላማ። ሲቀጥል ይህ ጅል እሱም እሱም ሰው ሆኖ ይጃጅ አልብኛል። እሱም ወንድ ሁኖ ይሄ ሰገጤ አለች ሄኖክን። እናም በሰዓቱ ደግሞ ደወለላት። ሶሲ በጣም ይቅርታ አላት። ለይቅርታ በአካል ሰፈሬ ድረስ መጥተህ ይቅርታ ስትጠይቀኝ ነው አለችው እንዴት አላት። በቃ ካልሆነ ግን ይቅርታ እንድትለኝ አልፈልግም። ይህ ይቅርታ አልኩሽ አደለ አላት እሱማ። በስልክ ነው በአካል አለችው እሷ። ሄኖክን ለማስቀናት ነበረ። እሽ በቃ ያልሽኝን ሁሉ አደርጋለሁ አላት። ከዛም አናንም ቀጥሯታል። ከዛ ቀጥታ እነ ሄኖክ ሰፈር ሄደ። ሄኖክ አጋጣሚ ከቤት ሲወጣ አገኘሁ። ሰላም የሰሞኑ ነገር ግን የገረመኝ ነው ግጥን ጥሞሹ አለው። ያሬዶ ሊሆን ይችላል ሰላም እንዴት ነህ አለው። ደህና ነኝ እዩልክ ከተገናኘን አይቀር አንድ ነገር ላውራህ፣ አንድ ነገርም ተባበረኝ አለ ያሬዶ። ምንድን ነው የምችለው ከሆነ ምንም ችግር የለው አለ። ከዜማ ጋር መታረቅ እፈልጋለሁ እያለው እያለ ሀና ደወለችለት። ከዛም መሄድ አለብኝ። ኡፍ አለ ሄኖክ። ምን ነው ተነፈስክ ሲለው ጊዜ መውሰድ አለብኝ አለው። ከዛ ሀና ስደውል ስልኩን አነሳ። ከዛ ቀጠለና አሁን በፍ ቶሎ መሄድ አለብኝ አለና ያሬዶ ሄደ። ሀናም እንግዲህ ነገር እየበላች ፍቅር ጋር ደወለች። ፍቅር ስልኩን አንስቶ ምን አባሽ ፈለግሽ አለም አፈረስ ጭራሽ መደወልሽ፣ አላት። የሆኑ ሰዎች እንደደበደቡ ሰማሁ፣ አለችው። አዎ ማን ነገራሽ? አላት። ከዛም ጓድህና፣ አለችው። እንዴት ተጫወሽብኝ! አሳይሻለሁ ብቻ፣ ልዳን አላት። ምን ልታረገኝ ኦ? አለችው። እገልሻለሁ ሲላትም የት ልንጣል? እባክህ፣ የት ቦታ አለችው። እሺ ጠብቂኝ እያላት እያለ ሀና ስትወላከፍ ነገር ስትበላ የክፋቷ ጥግጇን በጃ አሳያት። መኪና መስመር ዘው ብላ ገባች፣ መኪናውም ገጫት። ከዛ ፍቅር አና አና አላት። የመኪናውን ድምፅ ሰምቷለ። ከዛ ደንግጦ ጸጥ ብሎ ቀረ። ያሬድን ደግሞ እንግዲህ እና ብላው ነበረ። እናም አልሄደላትም። ሶሲ ከሆነ ቦታ ተደብቃ ከሄኖክ ጋር ሲያወሩ አየቻቸው። ከዛም በጣም ተናዳለችና ወደ ያሬዶ መንገዷን ቀጠለች። እየሄደች እያለ ያሬዶን አገኘችው። ከዛም ለመጀመሪያ በጥፊ ደረገመችው ያሬዶን። ያሬዶም ጉንጩን ይዞ ቀረ። ይሄ የመጀመሪያ ቅጣት ነው፣ ሌለኛ ቅጣት አለችው። ከዛ ስልኩን እየተደወለለት ነበረ። ደንግጦ ስልኩን ይዞ ቀረ። ለምንድን ነው የመታችው? ምክንያቱም ነገሩን አዳምጣለች። ከዜማዬ ጋር አስታርቀኝ ሲል ስለሰማች ነው። ዜማ አሁን ከእና ሄኖክ ጋር ደስ የሚል የህትነት ከማርቲ እያገኘች ነው። እናም የስራ ድርሻሽ ምንድን ነው ስትላትን ማርቲ ይሉሽ ስራ ልሄድ ነው አለቻት። ወዴት ነው ስራው አለች። ይሉሽ ይሁን ሽማግሌ አንድ ስራ ባለፈ አግኝቼልሻለሁ ብለው ነበር እና አሁን ነው ቶሎ አሉኝ አለቻት። ምንድን ነው ስራው አለች። ጽዳት አለቻት። ኦ ጽዳት ሳታጸጂ በዘመድ አረ እንደዛ አይደለም እኔ ከእናንተ ወጥ ውጭ ማንም ዘመድ የለኝም ዘመዴ ለኔ እዚህ ቦታ ላይ እናንተ ናችሁ አለቻት። እና አሁን ለጽዳት ነበር ያሉኝ፣ አሁን ሌላ ስራ ይገኝልሻል ብለውኛል አለቻት። ኦ ውልሽ ከጽዳት አንድ ሰው ሳያጸዳ የቤቱን ንጽሕና ሳይጠብቅ እዛ ከስተምሮቹን ያሰቃያቸዋል። እንዲሁም ደግሞ ጽዳት ጽዳት ይላል። እንዲሁም በአበባ ቦታዎች ይሄን አጽቼ ይህንን እያለ ጎንበስ ይላል። ህዝቡም የጽዳቱ ነገር እያለ ያወራለታል። ሲቀጥል ደግሞ ስራም አሁን ያንቺ ከጽዳት የጽዳተኛ አለቆች ትሆኛለሽ። ከዛም ደግሞ የጽዳት ተቆጣጣሪ ትሆኛለሽ። ከዛም ደግሞ ለሚያጸዱት የሚያስፈልገውን ግብአት ታሟያለሽ። ይሄ ነው በቃ አለቻት። አንቺ እንዲሁ እንዲሁ እያልሽ በወሬ ልታስቀሪ ነው አለቻት። ነይ ቆጭ በይ ብላ አንዳንዴ ካካፈለቻት ነገሮች ከምታቀው ነገረች። አንቺ ስራውን ሰርተሸዋል አለቻት። ዜማይም አልሰራሁትም፣ ግን ደግሞ አንዳንድ አጠናለሁ፣ እከታተላለሁ ለዛ ነው አለቻት። እውነት አንቺ ማደገኛ ነሽ አለች ዜማይም። ሀናና ዜማይና ማርታ እጅግ በጣም የሚዋደዱ ቤስት ጓደኞች ሆነዋል። አሁን ሄኖክ በረጅሙ የተነፈሰው ለምንድን ነው? ያሬዶ ዜማያን መታረቅ እፈልጋለሁ አለ። ግን ያ ነገር ለሱ ሰላም ነስቶታል። እና አሁን ሶሲ ከሁለት የወጣ ጎመን ሆናለች። ከያሬዶም አልሆነችም እንዲሁም ደግሞ ከሄኖክም አልሆነችም። መካከል ሆና እየተቃጠለች ትገኛለች። ይህ ሰገጤ አሳየዋለሁ እያለ ስዝትም ያሬዶ ለእሷ ቦታ እንደሌለው እንግዲህ በግልጽ እያሳያት ይገኛል። ሀናን የቀጠራት ያሬዶ ምን ሊያደርጋት ነበረ? እኛ ምን ሞክረው ሲል ነበር? ሊደበድባት ነው ወይስ ሀናን ለማስቀናት ፈልጎ ነው? ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።